አላሰነችም ስለ አላሰበችበት፣ በስማን አላዛር ቆይ፣ በእናትህ ታስብበት ጊዜ እንዴ፣ በጣም በጣም ለምን ከእኔ ጋር ላይ አስተዋወቅሻት? እኔ ምን ተፋቀሩ አፍቅራት ብዬሽ ነው? አጠገቡ ያለውን ሰው ማየት ነበረበት ቢያንስ የምትወደው ምትሳሳለት የምትንከባከበው የእሱን ደስታ እንጂ ክፉ ማየት ማትፈልግ እሱ አዝኖ ተክዞ በር ቆልፎ ክፍሉ ተኝቶ ማየት ማትፈልግ እናት አለችው። እና እንግዲህ ትንሱ አይሆንም የሚል ምላሽ ሰጠዋለች። ግን ለምንድ ነው አይሆን ያለችበት ምክንያት? ወይም ደግሞ ታስብበት ጊዜ ልስጥሽ፣ በዚህ ሰዓት በዚህ ቀን እንደዚህ እንደዚህ ብሎ ማናገር ማውራት ሲችል ኢሚዲትሊ፣ ወዲያውኑ የወሰነው ውሳኔ ራሱን ማጥፋት ነው። እናትየዋም ይሄ ነገር በጣም እንዳስከፋትና እንዳሳዝናት። እየተናገረች ትገኛለች። ቅድም እንደነገርኳቸው ነው ምንም አዲስ ነገር የለውም ማለት ነው። እና አሁንም እንግዲህ አላዛር እንደምታዩት በጣም ከባድ ሁኔታ ላይ ነው ያለው። በጣም ታሟል። በጣም ከሚባለው በላይ ውስጡ ደምቷል። በጣም በቃ አዝኗል፣ ተከፍቷል። በቃ የበታችነት ስሜት እንዴት ነው በቃ ያለመፈቀር፣ ያለመወደድ፣ ያለመፈለግ ስሜት እየተሰማው እንግዲህ በአንድ ክፍል ውስጥ በጣም የሚወዳት እናቱ እያለች የምትወደው እናቱ እያለችለት በዚህ ልክ ራሱን ጎድቶ፣ ራሱን ቆጥቦ ወይም ደግሞ ራሱን በቃ በሳሶ እንደምታዩት ራሱን አግልሎ ነው የሚገኘው ማለት ነው። በሚያሳዝን ሁኔታ ትንሱ እንብኝ ያለችበት ምክንያት ምንድነው? አላዛርም የተናገረው ነገር አለ። እንዲሁም ደግሞ እናትየዋም ለምን እንደዚህ ልትል እንደቻለች ትንሱንም ማውራት እንደምትፈልግ ነው እየተናገረች የምትገኘው። እሷም ራሷን እንድትወቅስ ነው እያደረጋት የሚገኘው እናትየዋ እሱ ከብቸኝነት እንዲወጣ ከነበረበት መጥፎ የሆነ አይደል ከሄሉ ጋር የነበረው ነገር በቃ ድንገት ነበረ በቃ ሲጫወቱ ሲስቁ፣ ጥሩ ጊዜ ሲያሳልፉ ቪዲዮ እየሰሩ ምናምን ጥሩ ነገር እያሳለፉ ነበረ። በእርግጥ ሄሉ ያን ያህል ፍላጎት አልነበረባትም። እንደውም ከመጀመሪያው ጀምሮ ሁላችንም ስንወቅሳት ስንሰድባት ነበረ። ማለት እኔ መሳደብ አልተሳደብኩም፣ ግን አንዳንድ ሰዎች ለምንድን ነው አላዛር በሚሰጥሽ ቦታ ልክ ለሱ ቦታ የሌለሽ ወይም ደግሞ አላዛር በጣም እያከበረሽ አንቺ እንዴት አታከብሪም? ትንሽ ግን በግዴታ እያስገደድናት ነበር ብዬ ያኔ በቃ ውስጤ እንተን አልኩት። አሁን ላይ ሳስበው ያኔ ሄሎ ለምን አብረሽው አልሆንሽም? ለምን እሱ ሲያቅፈሽ አታቅፊውም? ለምን ስጦታ ሲሰጥሽ አትስቂም? ለምን እንደዚህ ብለን ሄሎ ላይ በጣም ከባድ ጫና ስናሳድርባት ነበረና፣ ብቻ ግን ያ ነገር ሁሉ የነበረው ነገር በአንዴ ነው ያቆመው። ወይም ደግሞ ከቴ ሆኖ በአንዴ በቃ እንዲለያዩ የሆነውና ምንም ያዳግም መልስ የለም። እሱ አንድ የተናገረች እሷ አንድ ቪዲዮ ሰራ በቃ የተለያዩበትን ምክንያት ተናገሩ። ከዛ ላይ አበቃ። እሷም የራሷን መንገድ ጀመረች፣ እሱም የራሱን መንገድ ጀመረ። ግን እሱ ከዛ ስሜት ለመውጣት በጣም ከብዶት ነበር። ያንን በመየት እንግዲህ እናትየዋ ከትንሱን እሷ ብትለፋ ብትለፋ ብትለፋ ብትጥር ብትጥር በቃ የማይሆን ነገር ሲሆንባት ሌላ አንድ ሴት ወይም በቃ አለው አለውን የምትለው አብራው የምትውል አብራው ስራ የምትሰራ ሴት ነው የፈለገችለት የነበረው። ያችንም ትንሱናት በጣም መልካም ልጅ ናት። በጣም ተወዳታለች። ጥሩነቷን፣ ትህትናዋን፣ ስነ ምግባሯን አይታ መጣችለት። ተግባቡ፣ ተዋወቁ እና አሁን ላይ የደረሱበት ደረጃ ላይ ደርሰዋል ና እናትዮዋን እንግዲህ አንድነሽ ነሽ ለምን አምጠተሽ አስተዋውቅሽኝ እያላት ነው የሚገኘው። በፊት ባለፈው ካስታወሳችሁ እናቴ ያመጣሽልኝ ልጅ በጣም ጥሩ ናት፣ ስላስተዋወቀችኝ እናቴ በጣም ብሎ ስለ እናቱ ቃላት እያጠረው ሲናገር ነበረ እንዲሁም ደግሞ ትንሱ ራሱ ስላስተዋወቀችኝ አንተን እናተ በጣም በቃ ደስተኛ ነኝ እድለኛ ነኝም እያለች ነበር እና ብዙ ነገሮች ተፈጥሯል። ከዛ በኋላ እና አሁን ላይ እናትዮዋን ዩዋን ይበልጥ ራሱን እየወቀሰ ያለመፈለግ ስሜት እየተሰማው ራሱን ቆጥቦ ራሱን ደብቆ ነው በጣም መጥፎ ስሜቱ እያሳለፈ የሚገኘው መጥፎ ጊዜያትን እያሳለፈ የሚገኘው እና ትንሱ አልቀበልበ ያለችበት ምክንያት ምንድን ነው? እናትዮዋም ይህንን ስትሰማ ስለ ትንሱ ያላት አመለካከት ያላት አስተሳሰብ ምን ሊሆን ይችላል? ምን አይነት ነገሮችንስ ለመስወድ ወይ ደግሞ ለማስተካከል በምን አይነት መንገድ ትመጣለህ ትችላለች የሚለውን ነገር እንግዲህ ስለ እናትየዋን በደንብ የምናወራው ይሆናል። በመጀመሪያ ነገር አላዛር ትልቅ ሰውነ ህይወት ከሀስ ከፈየ ገባ በጣም ብዙ ነገሮችን ያሳለፍክ በጣም በብዙ ችግር በብዙ ውጣ ውረድ ያለፍክ ልጅ ነና በዚች በትንሽ ነገር ራስን ትጎዳለ ወይ ደግሞ በዚህ ልክ ከአዝነ ተከፍተ በጣም ውስጥ ተሰብሮ ደምቶ ትቀመጣለ ብዬ እኔ አንድም ቀን አልስቤ አላውቅ ምክንያቱም ለብዙ ሰዎች አስተማሪ የሆንክ ሰውነ ብዬ ስለማምን ማለት ነውና ግን ያው ሰውነ፣ አንዳንደኛ ሰዎች ሁሌም ጠንካሮች አይደለንም። የሆነ ሰዓት ላይ ደካማ ጎን አለን። የሆነ ሰዓት ላይ የማንችልበት በቃ የሚያሳምምን ነገር ይኖራል እና አጠቃላይ ግን ስለ እናትየዋ፣ ስለ ትንሶ፣ ስለ አላዛር በደንብ ምን ታስብያለች በዚህ ሰዓት ብትሉኝ፣ እንግዲህ ትንሱ ራሱ ምን አይነት ሁኔታ ላይ እንዳለች አይታወቅም። አሁን እኛ አላዛርን ነው ቪዲዮ ላይ እያየ ነው። ቪዲዮ ላይ ወጦ የራሱን ስሜት የራሱን ነገር ስላለው ነገር ቢያንስ እንኳን ማለት ነው። አላዛር እውነት ለመናገር ሲከፋው መጥቶ እናቱ ጋር ይሸጎጣል፣ እናቱ ጋ ጉያ ይገባል። እናቱ አለው ልጄ ትላለች። የተዘጋውን በር የዘጋውን በር ከፍታ ገብታ ልጄ ምን ሆንክብኝ ብላ የምትጠይቀው እናት አለችውና ትንሶ በሰው ሀገር ነው ያለችው እንደሚታወቀው፣ ከእናቷ ጋር አይደለም ያለችው ና በዚህ ሰዓት ምን አይነት ስሜት እየተሰማት ይሆን የሚለው ነገር ደግሞ በጣም አሳሳቢ ነገር ነው እውነት ለመናገርና እናትየም ይሄንን ነገር ብላለች እና ትንሶስ ራሷን እየወቀሰች ሊሆን ይችላል። በዚህ ሰዓት ለምን እንደዚህ ሆነ፣ ለምን የፍቅር ስሜት ተሰማው፣ ወይም ደግሞ ጊዜው አሁን አይደለም ብላ ብቻ የራሷን ሀሳብ ብዙ ነገሮችን ልታስብ ልታንሰላስል ትችላለች። እርግጠኛ ነኝ ከአላዛር በላይ ታማ፣ ከአላዛር በላይ ትከፍቷት፣ ከአላዛር በላይ ጨንቋት ቤቷን በሯን ዘግታ እያለቀሰች ነው የሚሆነው። በጣም በትክክል እርግጠኛው የምነግራችሁ ነገር ማለት ነውና፣ ወዳ ፈልገው አይደለም ይህንን ነገር የመለሰችለት። እንደዚህ አይነት ጥያቄ ስጠይቃት አይሆንም ያለችበት ምክንያት የራሷ ምክንያት ይኖራታል። ያንን የምናውቀው በትክክል ወጣ እንደዚህ እንደዚህ ነው ብላ አብራርታ ስትናገር ነው። ማንም ሰው ማንንም ሰው ደግሞ አፍቅሪ ወይም ደግሞ አፍቅር ብለን የመናገር የማስገደድ ምንም መብት የለንም። ለምን ይሄ የራሷ የምትኖረው ህይወት ነው። ግን አንዳንዴ ምን አለመሰላችሁ፣ ትንሱን ለመንካት ፈልጌ ሳይሆን እኛ ሴቶች አንዳንዴ በጣም በህይወታችን የሚሆንልን ሰው በጣም የሚፈልገንን በጣም በቃ ለእኛ እኔ እንዴት ልበላችሁ፣ በጣም የሚወደንን ሰው አንወድም። አጋጣሚ ይሁን ምን ይሆን አላውቅም፣ ብቻ ግን የመግፋት ነገር አለ። በቃ ከማይሆነን ሰው ነው በቃ ሂደን የምንወድቀውና ይሄ ነገር በጣም ከባድ ነው። ብቻ ግን አጠቃላይ ስለ ሃይማኖታቸውን በደንብ ማውራት ፈልጋለሁ። እዚህ ጋር ስለ አላዛርን በአጠቃላይ በደንብ ማውራት ፈልጋለሁ። ትንሱ አሁን ያለችበት ሁኔታ እናትዮዋም ራሷን እየወቀሰች ትገኛለች። አላዛርም ራሱን እየወቀሰ እናትዮዋንም ራሷን እንድትወቀስ እያደረገ ይገኛል። ትንሱም ከባድ ሁኔታ ላይ እንዳለችም ሰምቻለሁ ማለት ነው። በአጠቃላይ እንግዲህ በሩን ዘግቶ ማንንም ማውራት እንደማይፈልግ ነው እየተናገረ የሚገኘው። እናትዮዋ ትናንትና ያደረግከው ነገር እኔን ሳታስበኝም ወይ ለእኔ አታስቡም ወይ እያለች በጣም አዝናለች። ከፍቷታል፣ ምን ማድረግ እንዳለባት ግራ ገብቷታል፣ ጨንኳታል። መጀመሪያውንም ሂደች ለምን ንገራታልሽኝ ምናምን ብሎ አላዛር እሷን እየወቀሳት ነው የሚገኘው። እሷን መውቀስ አይገባም፣ ማድረግ ያለባትን ነገር አድርጋለች። ምናልባትም ግን እኔ ልናገር የምችለው ነገር ምንድን ነው? እናትየዋ መጀመሪያችን ልጅ ስታስተዋውቅ እውነት የሚመስለው የነበረው እውነት ለመናገር ማለት ነው የሚመስል የነበረው እሷ ባለችው መንገድ ነው ሲሄድ የነበረው በቃ ማለት ለፍቅረኝነት እንዳሰበቻት የልጇ ሚስት እንድትሆን ያሰበች ነው የሚመስለው። መቶ ፐርሰንት እኔ እንደዛ ነው የገመትኩት። ያስተዋወቀቻቸው ባህሪዋን አይታ፣ ስነ ምግባሯን አይታ፣ ጨዋነቷን አይታ ያመጣቻት እንጂ እንዲህ ዝም ብላ አይደለም ያመጣቻት ያስተዋወቀችው። እና በግድ እኮ ነው አስጠንቀቃው ከእሷ ጋር ጊዜ እንዲያሳልፍ ያደረገችው እሱ እያንዳንዱን ነገር እራት ወስደጋ ብዛት እንደዚህ ከፍቅረኛ ጋር እንደዚህ አይነት ጊዜ እያሳልፋችሁ ማየት እፈልጋለሁ ብላ እሷ ነው የተናገረችው እና ግን አሁን ላይ የተናገረችው ነገር ምንድነው? እኔ አላወቅኩም። እኔ አፍቅራት ብዬ አይደለም የሰጠው እንድታፈቅራት አይደለም አብራችሁ ጊዜ እንድታሳልፉ ከነበርክበት መጥፎ ስሜት እንድትወጣ ብዬ ነው ብላለች እና ይሄ ደግሞ እዚጋ ስህተት ነው ብዬ የማስበው አንድ ወንድና ሴት የስጋ ዝምድና ከሌላቸው ወጣቶች ናቸው፣ ሁለቱም ሲንግል ከሆኑ እነዛ ልጆች እየተግባቡ በሄዱ ቁጥር ነገ ምን ይፈጠራል ብሎ ደግሞ ቆም ብሎ ማሰብ ነበረ። ማዘርዬ እንደዛ ብታደርግ ደስ ይለኝ ነበር። ለማንኛውም ግን አሁን ላይ ትንሱ መጥፎ ነገር ክፉ ነገር አላደረገችም። ገና ነገ ከነገ ወዲያ የምታደርገውን የምትነግረውን፣ መልስ የምታወጣውን ቃላት ነው የምንጠብቀው። ያኔ እንደዚህ ነው እንደዚህ ነው ብለን በደንብ ሀሳብ አስተያየት መስጠት እንችላለን። ግን አላዛር በትክክል አጥፍታል። መረጋጋት አለብ። በአንዴ እንደዚህ የምትሆነው ምን ሆነ ነው? ግን አንድ ነገር ሲናገር ሰምቼዋለሁ። ሴቶች በተለይ እንደዚህ የፍቅር ጥያቄ ሲጠየቁ ትምህርትስ፣ እናቴስ፣ አባቴስ፣ ቤተሰቦች ቤተሰቦችስ፣ ጓደኞችስ፣ የሰፈር ሰውስ፣ ምንስ፣ እንደዚህስ ምናምን ይላሉ እና ከፍቅር ጋር የሚያገናኘው ነገር የለም። እንደውም ፍቅር ደስ የሚል ጣፋጭ ነገር ነው ከአንድ ሰው ሁለት ሰው ይሆንና ከአንድ ብርቱ ሁለት መድኃኒቱ ይባል የለ ያንን ነገር ማሳካት ትችላለች። እንደውም አለውልሽ የሚላት የሚደግፋት፣ የሚያግዛት በራሷ ተማምና በዛ ሰው ተማምና የምትተማመንበት ሰው አግኝታ የሚያግዛት የሚረዳት ሰው አግኝታ እንደውም ጠንካራ ሆና ማደግ የምትችል ነች እንጂ ብዬ የማስበው ስላፈቀረች የፍቅር ግንኙነት ስለጀመረች ከዛ ህይወቷ ወይ ደግሞ ካቀደችው እቅድ ከነበረችበት ማንነቷ ወጣ፣ ሌላ ሰው ትሆናለች ወይም ደግሞ ህልሞቿን ሁሉ ሳታሳካ በዜሮ ትቀራለች ብዬ አላስብም። አላዛር ደግሞ እንደው እሺ ብትለው እንኳን አብሯት ህልሟን ማሳካት የሚችል ሰው ነው። በደንብ የሚያግዛት፣ በደንብ የተማረ፣ በደንብ የሚያገናዝብ ሰው፣ በደንብ ጠንካራ፣ በደንብ ብርቱ የሆነው ሰው ነው ከችግር ተነስቶ ዛሬ ላይ ከፍ ያለ ሰው ነውና፣ ከዛ ሁሉ ነገሮች ሁሉ አልፋ ወጣ ከፍ ያለ ቦታ ላይ እንድትደርስ የሚያግዛት የሚረዳት ሰው እንጂ እሷን ከዓላማ የሚያሰናክል ነገር የለም። ወይም ደግሞ የፍቅር ጥያቄ ስለጠየቃት ምንም ከዓላማ የሚያስቀረ ነገር የለም ብዬ ነው የማስበው። ግን የራሷ ምክንያት ይኖራታል። እንብኛለችበት ምክንያት የራሷ ወይ ልታስብበት ነው ወይ ደግሞ ከነጭራሹ አላዛርን በፍቅር አላሰበችውም አላቀደችውም። ወይ ደግሞ አላዛር በጣም ስለፈጠነባት ይሄ ነገር ፍቅር ይሁን ወይስ ደግሞ ዝም ብሎ መውደድ ይሁን ትክክለኛ ስሜቱን ለማወቅ ፈልጋል ሊሆን ይችላል ሴት ልጅ በጣም ብልህ ናት። ትንሱ ደግሞ በጣም አረቃ የምታስብ በጣም አገናዛቢ ሴት በጣም ጀግና የሆነች ሴት ናት። በደንብ የሰውን ማንነት ማንበብ የምትችል ሴት ናት እና ከነዚህ ሶስት ከነዚህ ምክንያቶች አንዱ ይሆናል ብዬ አስባለሁ። አቅዳለሁ እናትየዋም ሂጄ አናገራታለሁ ያለውን ነገር አስረዳታለሁ አውራታለሁ ብላለች። ትንሱ ምን አይነት ሁኔታ ላይ ትሆን? በሰው ሀገር ብላም እናትየዋም ስለ ትንሱ እያሰበች እየተጨነቀች ትገኛለች። አላዛር ግን ከአንድ ጥፋት ሌላ ሁለት ሶስት አራተኛ ጥፋት እግሚ እያጠፋ ነው የምትገኘው። እናትን መውቀስ የለብም ጥሩ ሰውናት መልካም ሰውናት ብላ ነው ያስተዋወቀች። ስለዚህ ነገራቶች እስክታስብበት እንኳን አንድ ደቂቃ እንኳን አንድ ሰከንድ እንኳን ሆነ እንድታስብ ራሱ ጊዜ አልሰጣትም። እና ትንሱ ደግሞ ባየችው ነገር በጣም ፈርታለች። በጣም ተደናግጣለች። ራሱን ወድቶ በቃ የምታጣው መስሏት ነበረ። በሷ ምክንያት ሰው በቀይ ሰው ሕይወት ሊጠፋ እንደሆነ ነው የተረዳች። በጣም እየተንቀጠቀጠች ነበር። አላዛር ደግሞ እናትን በዚህ ልክ ማዋራት ማመናጨቅ የለብህ፣ መቆጣትም መናደድም መበሳጨትም የለብም። እሷ አይደለችም አንተ የፍቅር ስሜት ተሰማኝ ምን ላድርግ እናቴ ብለህ ነገርካት አይደለ? እሷ ደግሞ ይሄ ይሄ ነገር ነው ግን ሁለት ነገር ይዘይድ ወይ እሺ ልትባል ትችላለህ ወይም እንቢ ልትባል ትችላለህ። ስለዚህ ሁለቱንም የመቀበል ግዴታ አለብህ በማለት ነበር የላከችውና አሁን ላይ ግን ሙሉ በሙሉ ጥፋቱ ለእናትህ ነው እያደረግህ የምትገኘውና ይሄ ነገር ደግሞ ትክክል አይደለም። በእውነት ስታጣት በጣም ትጎዳለ አላዛር። ሁሉም ሰው በህይወት እኔ እስከ ዘላለም አይኖርም፣ እና እናት እስካለች ድረስ አስደስታት። የእሷ ደስታ ሊያስደስት ይገባል። አንተ እንደዚህ ስትሆን ምን ያህል ሊከፋት ሊጨንቃት እንደሚችል ማሰብ አይከብድም። ይሄን ላንተ የምንነግረ ነገር አይደለም። ቢያንስ ለእናት ስትል መረጋጋት አለበት። ተው፣ ነገራቶችን በማስተዋል እይና የትንሱን ምላሽ ደግሞ የምንሰማ ይሆናል። ትንሱም ራሷን በጣም እየወቀሰች ነው የምትገኘው እውነት ለመናገር በእኔ ምክንያት እንደዚህ ሆኖ ነበር። እኔ እኔ እንግዲህ እንደዚህ አይነት ስሜት እንድሰማው ያደረኩት ብላ ትንሱ ከባድ ሁኔታ ላይ እንደሆነች እኔም ሰምቻለሁ። በጣም ነው የምታሳዝነው። እሱ ያለችበት ሁኔታ ራሱ ማለት ነውና፣ በሃይማኖታቸው ጉዳይ ሲመጣላችሁ እውነት ለመናገር እሱ ፕሮቴስታንት ነው 100% ምነግራችሁ፣ እሱ ራሱ ነው በቃላቱ በእንደበቱ ወጥቶ የተናገረው ና ፕሮቴስታንት ነው፣ እሷ ደግሞ ኦርቶዶክስ ናት። ምን ሊሆን እንደሚችል አላውቅም። ምናልባት ይሄ ምክንያቷም ይሄ ሊሆን ይችላል። አላዛር መረጋጋት ነበረብህ። በቃ አላደር ስሜትን ራሱ እርግጠኛ እስክትሆን መረጋጋት ነበረብህ። ደግሞ አንዴ ከተናገር ካፈ ላይ ወጥቶ አንደበት ወጥቶ ከተናገረ በኋላም ደግሞ ምላሹ ይህን ያህል ሊሰብር አይገባም ነበር። በዚህ ልክ ልትጎዳ አይገባም ነበር። በዚህ ልክ በቃ በርህን ዘግተ ልታለቅስ አይገባም። በዚህ ልክ ልትታመም አይገባም ነበር። ለማንኛውም የሆነ ሆኗል። ኢትዮጵያ ውስጥ ወይም ደግሞ አለሙ ዓለም ላይ ያለችው ሴት አንድ ሴት እሷ ብቻ ነች ማለት አይቻልም። ወይም ደግሞ በአጭሩ ህይወት ይቀጥላል እንብኝ እንኳን ብትል ፍላጎት እንኳን ባይኖራት ካንተ ጋር መቀጠል እንኳን ምንም ነገር ባይኖራት ሌላ ሰው ሌላ ህይወት ይቀጥላል ብለህ ማሰብ መቻል አለብህ፣ ለእናትህ መኖር መቻል አለብህ ብዬ ነው የማስበው። በቃ ብዙ ጊዜ ፌድ ላይ ያረግ ይችላል አንዳንድ ነገር ግን እስከ መጨረሻው ታግለህ አንተ በቃ ችግሮችን አሸንፈ ከፍ ብለህ መታየት ነው ያለብህ ብዬ ነው የማስበው። ትንሱ ምክንያቱ ምን እንደሆነ ነገ ከነገ ወዲያ የምንሰማው የምናየው ይሆናል፣ ግን አላዛር መረጋጋት አለብህ። ብዙ ነገሮች አሉ። ዝም ብሎ እንደዚህ በአንዴ እሺ የሚባል ነገር አይደለም። መግደርደርም የሴት ልጅ ወጉ ነው፣ ባህሏችን ነው እውነት ለመናገርና ብትረጋጋ የተሻለ ነገር ነበር ብዬ ነው የማስበው። እናትህን በዚህ ልክ አታስጨንቃት እባክህ። አንተ መልካም ሰውነህ በጣም ትወደድ በጣም በጣም የምታገናዝብ ሰው ነ። ማንኛውም ሴት የምትፈልጋት የምትመኝ አይነት ወንድ ነ፣ ሁሉን ነገር ያሟላ በጣም ስነ ምግባር ያለ ጥሩ ትሆት የሆንክ ልጅ ስለሆንክ ማለት ነው። እና ያለመፈለግ ስሜት ሊሰማ አይገባም። በዚህ ልክ ራስን ልትጎዳ አይገባም ብዬ ነው ማስበው። ብቻ ትንሱም ነገ ያለችበትን ሁኔታ እናትየዋ በደንብ ከልጇ በላይም ደግሞ ለእሷ እየተጨነቀች ነበር። ነገ ላይ ደግሞ እንግዲህ ትንሱን አናግራት የሆነውን ነገር ለምን አልቀበልም እንዳለች ምክንያቷን በደንብ አውቃ ጠይቃ እንግዲህ ተረድታ ምትመጣ ይመስለኛል ያንን ነገር። በጣም መልካም እናት ነው ያለች። የእውነት ነው የምላችሁ። እኔ ትንሱን ስታስባት ነው በሰው ሀገር እሷስ ምን ሆነ ይሆን፣ እንዴት በምን አይነት ሁኔታ ላይ ትሆን ብላ ስትጨነቅ ስታስብ በጣም ነው ያሳዘነችኝ ትንሱ እና እናትየዋን በጣም ምርጥ ትለያለች። እና አላዛር በእናተ ይህን ነገር የእውነት ማቆም አለብ። እንደዚህ መሆን የለብም። ይህንን ነው ሀሳብ ልሰጥ የምችለው። ህይወት ይቀጥላል። መቸኮል ዋጋ ያስከፍላል። የተናገር ያለው መቸኮልም መዘገይትም በጣም ከባድ ዋጋ ያስከፍለናል እና ነገራቶችን በማስተዋል በማገናዘብ ቀስ ብለን ተረጋግተን ነው ማድረግ ያለብን። የት ሄድባለች? አሁን እኮ አላዛር ቸኮለ ማለት የት ሄዳለች? እሱን ትታው የት ሄዳለች? አሁን ትንሱ አንዳንድ ሰዎች እኮ የፍቅር ስሜታቸውን ቶሎ የሚናገሩት ወይ ሌላ ሰው ሊቀማቸው እንደሆነ ሲገምቱ ወይ ደግሞ ብቻ በሆነ ምክንያት ነው። አላዛር አሁን ካንተ ጎን ነው ያለችው ጊዜዋንም ሁሉ ነገሯን እያሳለፈች ያለችው ካንተ ካይና አልራቀችም እና ምን አስቸኮለ? ቀስ ብለህ እንኳን በራስህ ስሜት እንኳን እርግጠኛ እስክትሆን ብትጠብቅ ምን አለበት? ያን ከሆነ ከተናገርክ በኋላ ደግሞ በዚህ ልክ ለምን ራስህን መጉዳት አስፈለገ? እች ልጅ አልፈልግህም አላለችም። ያለችበትም ማለት የሆነ በጣም አልተቆጣችም፣ ወይም ደግሞ የሚያስጠላ ንግግር አልተናገረችውም እሱን የሚያስከፋ። በቃ አንዳንዴ ኮ አልፈልግም ሲሉ ሴቶች፣ አንዳንድ ሴቶች በጣም አስቀያሚ ቃል ያወጡና እስከ መጨረሻው ልባቸውን ይሰበራሉና እኔ እስከማውቀው ድረስ ምንም አስከፊ ወይም ደግሞ አስቀያሚ ቃል አውጥታ አልተናገረችውም። ትንሱ እንደውም ራሷን ነበር ስትወቅስ የነበረው እና አላዛር ይህንን ካንተ አንጠብቅም፣ ስለዚህ ተረጋጋ። ነገራቶቹ ሁሉ ነገር እግዚአብሔር በፈቀደው ቀን ሲሆን ነው ደስ የሚለው። የሃይማኖትንም ነገር በደንብ ልታስብበት ልትወስንበት ይገባል። መጀመሪያም ከሰው ጋር ስትተዋወቁ ስትግባቡ የሆነ መስመር ከሌላችሁ ፍቅር ውስጥ መውደቃችሁ አይቀርም። ምክንያቱም ሴትና ወንድ ናቸው አለመፋቀር አይችሉም። በጣም አብሮ ጊዜ እያሳለፉ አብሮ ጥሩ ነገሮችን እያሳለፉ ምናምን ነገር ፍቅር ቢይዘኝስ ወይ እንደዚህ ቢሆንስ እንደዚህ ቢፈጠርስ ብለን ለወደፊት የማናስብ ከሆነ በቃ ካገኘ ነው ሰው ጋር ፍቅር ሊይዘን ነው ማለት ነው፣ ወይ ደግሞ ሳናስበው ፍቅር ውስጥ እንወድቃለን። መጀመሪያ ደግሞ ሃይማኖት ይቀድማል ብዬ እማምን ሰው ነኝ። የእናንተን ሀሳብ አላውቅም፣ እስኪ በኮሜንት አሳወቁኝ። ምን አይነት ነገር ነው፣ እናትየዋ ጥፋተኛ ነች፣ ትንሱ ማስተዋወቅ አልነበረባትም፣ ሃይማኖትንም እያወቀች ወይም ደግሞ እንዲፋቀሩ ካልፈለገች ለምን አስተዋወቀቻቸው የሚለውን ነገር ይህን ነው የምትደግፉት ወይስ ደግሞ አላዛር አጥፍቷል ብላችሁ ነው የምታስቡት? ወይስ ደግሞ ትንሱ እንደዚህ ስሜት እንዲሰማው ካደረገች በኋላ ለምን የፍቅር ጥያቄውን አልተቀበለችም ብላችሁ ነው የምታስቡት? እስኪ በኮሜንት ከነዚህ ሶስቶቹ አንዱ መርጣችሁ በኮሜንት አሳውቁኝ። አብራችሁ ስለነበራችሁ ከልብ አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። እንግዲህ ሰላሙን ነገር ያሰማን። ትንሱ ነገ ያለችበትን ሁኔታ የምናቅ ይሆናል። እኔ እንደሰማሁት ግን በጣም ከባድ ሁኔታ ላይ እንደሆነች በጣም ራሷን እየወቀሰች እንደሆነ የሰማሁት ብቻ። ግን ፈጣሪ ይጠብቃቸው ሁለቱንም፣ ያሳዝናሉ።